ዛሬ የቀጣኩበት ዋንኛ ምክንያት ደስ በቃል አገኝ ስለምፈልግ ነው። ከዛም ባለፈ ደግሞ እዚህ ቦታ ላይ አንዳንድ ትዝታዎች እንድታስታውሽም ስለምፈልግ ከዛ ውጭ ምንም እንትን የተፈጠረ ነገር የለም። ግዴታ ነው አንቺን ማግኘት። ሙስሊም የሆናችሁ ዱዐ እያረጋችሁ፣ ክርስቲያን የሆናችሁ ደግሞ ጸሎት እያደረጋችሁ፣ ያየሁት ህልም እውን እንዲሆን ሁላችሁ ከጎኔ ሁኑ በጸሎታችሁ እና እግዚአብሔር በሰላም ነገሮችን የእሷንም ነገር ይስታ ብቻ፣ ደስ ብሎኛል። ዛሬ እውነቱን ስነግራችሁ ደስም ብሎ ህልሙ እውን ይሁንልኝ። ሰበር ዜና አድማ የተመልካቾች በመላው ዓለም ላይ ለምትገኙ ውድ የግሬስ ፋሚሊ የዜድሾ ፋሚሊ በሙሉ እንዴት ናችሁ? ላይክሸር ለሁሉ የሚድረስ አብርሃም ታደሰ እንግዲህ ወደ ህዝቡ ተማጸነ ሙስሊም ክርስቲያኑ ዱዋ ጾለታ አድርጉልኝ ሲል ታዲያ ምን ገጠመው? ህልሙስ ምን ይሆን? በጣም አሳሳቢ ነው ቤተሰብዬ። እንግዲህ አብርሃም እሩታን እዛች ቦታ ላይ ብዙ ትዝታዎችን ብዙ ነገሮችን አሳልፈናል ሆነሽ ሩታዬ አንቺ ባትፈልጊም እኔ ፈልጌሽ መጣ ሁኝ ብሏል አብርሃም። እንግዲህ ልጄ ናፈቀ ብሏል። ወይኔ አብርሃም ገና ልጅ ሳይወለድ ናፈቀ። ያንተ ነገር እኮ በጣም አሳሳቢ ነውና አብርሃምዬ እንግዲህ እያለቃቀሰ ይገኛል። አይዞህ አታልቅስ፣ ወንድ ልጅ ቆራጥ ሲሆን ነው። በሩታ ነገሩን ምንም ልትቆርጥበት የምትችልበት መንገድ አንዳችም የለም። እንግዲህ ሰምታችሁታል። ከመግቢያው ላይ እንዳስገባሁላችሁ ብዙዎቹ የብዙዎቹ ጥያቄ አብርሃምና ሩታ እንዲለያዩ ነው። በቃ እንዲለያዩ ይፈለጋል። ግን በሚሰሩት ስራ ነው ህዝቡ ይለያዩ ያሉት ማለት ነው እና ትናንትና ደግሞ ቲክቶክ ሩታ ከፍታ ስለመጣች የአብርሃም ደጋፊዎች አለ ዜድዬ፣ የአብርሃም ደጋፊዎች ቲክቶክ ከከፈተች እሱ ጋር የምንጣለው ብለው ነበር። አሁን ምን ይሉ ይሆን ብላለች። እንግዲህ ከአብርሃም ጋር ይነጋገሩ ሩታ ቲክቶክ ብትከፍት ከአብርሃም ጋር ምንም የሚያገናኛት ነገር የለም። አብርሃም ደግሞ ገብቶ ነምበር ዋን ፎሎ አድርጓታል። ስለዚህ ሚስቱ ናት። እናንተ የሰውን ትዳር ለመበተን እህት ወንድሞች አትሯሯጡ። አብርሃምም ደግሞ ምንም የምትጠሉበት መንገድ የለም። ያው ታደንቁታላቸው፣ አድንቁት፣ ውደዱት ማንም አይከለክላችሁም። ግን ሩታ ቲክቶክ መከፈቷ ተጽዕኖ የምትፈጥሩባት ከሆነ ግን በጣም ከባድ ነው። እሷ እንደሆነ ወደ አስራ ስድስት ሺህ ምናምን ፎሎ ገባች መሰለኝ። ሌሊቱን ፈጣሪ ከዚህም በላይ ከፍ ከፍ ያደርጋት የሰው መውደድ ይስጣችሁ ብላለች። የሰው መውደድ ካላችሁ የትም ይሁን ጥላት ቢረባረብ መቼም አትወርቁም። አንበሳ ወደፊት ሲገሰግስ ጅብ ደግሞ ይጮኋል ብለዋል። የጋሽ የታደሰ ልጅ አብርሃም ታደሰ ማለት ነው። ስለዚህ አንበሳ ጧት ማታ ወደፊት እንደገሰገሰና አዳዲስ ነገሮችን እንዳመነጨ ነው። ስለዚህ አብርሃምና ሩታ ሽማግሌ ፣ እንግዲህ ሽማግሌ ገብቶ እርቃቸውን ሰላም እንደሚያደርገው ባለሙሉ ተስፋ ነኝ። ስድስት ወር ነው እንግዲህ ምናምን የሚሆን ወራቶችን በሙሉ ሩታ ነብሰጡር ከሆነች ጀምሮ ምንም ሰላም ነገር ሲያወሩ አልነበረም። ነበረም ይሄም ሰላም አለ መውራታቸው ምንድን ነው? አብርሃም የሌላ ሴት ሌላ ሴት ይዞ ነው ወይ ብዙ እና ብዙ ኮሜንታተርም ትናንትና በፖስተት በፖስተት ኩትኝ ቪዲዮ ሶሪ ዜድ የአብርሃም ስለተሳሳመ የሆነ ነገር አደረገ ነው ወይ ምናምን ለምትሉኝ፣ መቼም የሁላችንም አስተሳሰብ ይለያያል። አንድ ባለትዳር ወንድ ከሆነች ሴት ጋር ተሳስሞ ከመጣ ያ ሰው ዝሙት ሰራ ብሎ ነው የኛ ሰው የሚያስበው። እኔ ማስበው እናንተ አታስቡም፣ እናንተ የምታስቡት ደግሞ እኔ አላስብም። ስለዚህ አብርሃም ይሄንን ነገሩን ቢያስተካክል ወደ ትዳሩ ቢመለስ። አዎ ለስራ ነው እናቃለን፣ ስራ ነው መቼም እንጂ እውነተኛ ታሪክ ቢሆን ቤተሰቦቹ የሩታን ቤተሰብ የአብርሃምን ቤተሰብ ይሄንን ነገር እያዩ ዝም ይላሉ? ብዬኔ ኔ እንትን አልልም። ያኔስ ሲሰዳደቡ ሩታም ትሳደባለች፣ አብረሽም ይሳደባል። ያ የሚሰዳደቡን ነገር ደግሞ ለሕይወታቸው መጥፎ ነገር ስለሚፈጥርባቸው ይሄ የቀልድ ነው። በትዳር ውስጥ ስትሆኑ ትገጫጫላችሁማ። የማይገጫጭ ነገር የለም። ሁሉም ሰው ይገጫጫል፣ ይታረቃል ደግሞ በመሀል። ስለዚህ እኔ የምለው ይሄንን ነው። አሁንም ቢሆን አብርሃም ይቅርታ፣ ይቅርታ ማንንም አልገደለም። ወንድ ልጅ ነህ። ወንድ ልጅ አንተ ነህ ያጠፋኸው። ይበልጡን ጥፋት አንተ ስላጠፋህ ሄደህ ተንበርክከህ፣ ያው ለሶሻል ሚዲያ ለኦዲየንስ ደስ እንዲለው ይቅርታ ብጠይቅ። እስኪ ዛሬ አሁን የአብርሃምን ላይክና እንትን እስኪ ፎሎ ጨምሮን ያደረለት ሩታን ይዞ ስለመጣ አየህ፣ ግርማ ሞገስህ በሩታ ነው። የፈለገው ሴት ቢደረደር ሩታን የሚሞላ ሴት የለም በፍጹም። እኔ ልንገርህ፣ ለምን ሾርት ሾርት ሀያ አራት ሰዓት ሲያረጉ ሴቶቹ ውለው አያድረው። ሄርሚላ እንግዲህ እርምሽን አውጪ። ሩታና አብርሃም መቼም አይለያዩም። እዚህ ጋ ተው፣ ምንድን ቅፍ ሲያረጋት፣ ሩትዬ ደግሞ በፍቅር አይኗ መሬት መሬቱ ስታይ፣ የኔ ሩትዬ አይ ፍቅር ፍቅር ትዝታት ይላት። እንደው ስምጥ ብላ ቀረች የኔ እናት። አብሶ እርግዝናው እራሱ አልመሰላትም። በቃ ወደ እሱ በቃ እንዴት ትግስ ብላ እንደምታይ እኔ ያፈር ብላለሽ፣ እኔ ያፈር ብላለሽ ሩታዬ። እነዚህ አንዳንድ አሽቃባጮች እኮ ናቸው። እናንተ በቃ በኮሜንት ብዙ ነገር ሲሏችሁ ያንን እየሰማችሁ እናንተ ኪሊማንጃሮ ተራራ ደርሳችሁ ተመለሳችሁ። አይዟችሁ እንዴት እንዳቀፋት የኔ አባት፣ አይዞ አባት አልቁት እንዴ የኔ ወንድም የኔ ወንድም አብርሽ፣ አይዞ፣ አይዞ። ቀናበል ቀናበል፣ ለሁሉም ጊዜ ያለው። ተያለሽ አኳ። በሌላ ቪዲዮ እንገናኝ። ላይክ